እንኳን ደህና መጣችሁ፣ ውድና እየተከበራችሁ፣ ሰብስክራይብ ላይክ ሼር አድርጉ ቻናሉ። ሂወት ባለፈው ስናውራ ሰምተናለች። በቃ ሁሉም ነገር ውጥንቅጡ ወጥተዋል። ደግሞ ሁሉንም ነገር ረዳዊት ትነግረዋለች። እሱ ራሱ የሚያውቅ ነው ይመስልኝ። አስመሳይ ነው፣ ውሸት። በቃ መጀመሪያ የአንተን ጉዳይ እናውረው እና ከዛ ኔ ስለ ሁሉም ነገር አውረዋለሁ። ለእኔ ችግር የለው። ብረሌ ከነጋ አይሆንም። መቃደል የሚባለው ሁሉም ነገር ጫፍሬ ደርሷል።

እሺ። ትንሻለልት አቤት፣ የክፋት ንግስት። አረ ጥጋብ ጭራሽ አፈወጥተሽ መሳደብ ጀመርሽ። ከአንቺ ከሆን የተማርኩት አፍሽን ዝጊ። የህይወት ንቀት ይበቃኛል። ሰሩ ሀብቅቶልሻል። ከዚህ በኋላ እስር ቤት ገብተሽ ነውት በሰብሹ። አቤት አቤት፣ ምን ማለት ነው ደግሞ ይሄ? ፖሊሶች በርሽን አንኳክቶ መጥተው ሲወስዱሽ ይገባሻል። አጠገብሽ ያለችው ህጻን ልጅ ነው እንዴ የምትመስልሽ? ሄደች ሄደሽ ሌላ ሰው አስፈራሪ። ደግሞ ምን አድርጌ ነው ፖሊሶች የሚያስፈልግ ቆይ? ምን እንዳደረሽ ጠፍቶሽ ነው የምነግርሽ? አንቺ ልጅ በእጄ ሰበብ እንዳትሆኝ እሺ፣ ተጠንቀቂ። ሰሩ እኔ በጭራሽ አልፈራሽም። ለነገሩ ዳዊትን እያየሽ ለእኔ ክብር ቢኖርሽ ነበር የሚገርመኝ። ሰሩ በህይወት እንዳችን የሰው ጭራቃ ይቻላል። አንቺ ሾ እኔ ነው ጭራቅ ያል ልሽ? ለዚህ ንግግርሽ ዋጋ አስከፍልሻለሁ። እሺ፣ አፍሽን ዝጊ። እንደ ምን እንዳለች እኮ ስላልሰማት ነው። እና ምንስ ምትልሽ ልገኛት ነው ነብሰበላ

ይሄንን ለማለት ነው ሌላኛው ጉዳይ ደግሞ ልጃችንን ያገኘችልን ሮት ናት ማለት አልገባኝም ዳዊት አይደል እንዲያመጣት ሮት ሳሮን ካገተችበት ቦታ አስለቅቀ ወደ ዳዊት እናት እንድትሄድ አድርጋለች ሳኒ ቀልድ መሆኑ ነው እውነቴን ነው ዳዊት ግን እስካሁን ነገር እንዴት አልነገረሽም ስለዚህ አንቺ ከዚህ ቤት መውጣት አለብሽ አህምቲ ከሆነ ግን ለአንቺ ባታስቢ እንኳን ለጻኖ ማሰብ አለብሽ እና ሳሮን እናት ያን ሁሉ ጊዜ ስታሰቃየኝ ልጅ ጠፍታ ስፈልግ እንዳላወቀ ስታስመስል የነበረችው ሳሮን ናት። አሁን እሱ ምንም አይጠቅምሽም። ስለዚህ ከዚህ ቤት እኔ የሚያስፈልግሽን ነገር በሙሉ እኔ አሟላለሁ። ለልጄ ስል ግዴታ ነው እኮ። ሳሮን ሳሮን፣ እንደ ወልድ ስትንከባከበኝ የነበረችው ሴት በወለድኩ በማግስቱ ልጄን ወሰደችብኝ። ቆይ ለምን እሱ? ታሪኩ ረጅም ነው። እኔን እንደፈለገች ማድረግ ትችላለች። እባክሽወት ይህ ትክክለኛው መንገድ አይደለም።

ህይወት ልጇን ማን እንዳገተባት ሁሉን ነገር አሁን ላይ በስተመጨረሻም ከብዙ ውጣ ውረድና ድካም በኋላ አወቀች። እኮ ሳሮን ነች፣ እንደዚህ ልታደርገኝ ከልጄ ለይታኝ ይህንን ጊዜያት ሁሉ ስሰቃይ የፈቀደችልኝ ሳሮን ነች በማለትም እጅግ በጣም አዘነች። ሳሚም ይህም ቤት ለቀሽ ውጪ፣ ለልጅቷም ደህንነት ላንችም ሲባል ሳሮን አበድ አበድ እያደረጋት ነው ይላል። እናም እንግዲህ ልጇን እሷ ነጥቃት ለብዙ ጊዜ እንግዲህ ከልጇ ጋር እንደለየቻትም ይነግራታል ሳሚ ማለት ነው በጣም ማመን ሁሉ አቃታት ህይወት እናም ሳሮን ነች ያቺ እንደወልድ ስትንከባከበኝ የነበረችው ከወለድኩ በኋላ ከአንድ ቀን በኋላ ልጄን የነጠቀችኝ እሷ ነች ምን ያክል የጭካን የልብ ቢኖራት ነው በማለት በልጄ የመጣ እንኳን ልደራደር አልችልም ብላ ቢላውን ምዘዛ አድርጋ ሳሮንን እንግዲህ በቢላ ዝልዝል አድርጋ ልትቆራርጣት ስትል ዳዊት ይመጣል ማለት ነው። ዳዊትም እንግዲህ ልታጋድላቸው ነው እንዴ በማለት ሳሚን እጅጉን በጣም በሚያሳዝን ሁኔታ አንቺ አረመኔ፣ አንቺ ክፉ፣ አንቺ ጨካኝ እያለች እንግዲህ ሕይወት ሳሮንን ቢላውን እንግዲህ ደቅናባት ነበረ። ሳሮንም ምንም አላለችም እና ነገሩን ብታቀዘቅዙት ይሻላል ሲልም ነበረ። ሳሚ ከባሌ እኮን የወለድሽው አለቻት ሳሮንም። ስለዚህ ሳሚ ሚልሽ ነገር ብትሰሚና ዝም ብትይ ይሻላል በማለትም ምላሽ ሰጠቻት። በልጄ የመጣ እንኳን ልደራደር አልችልም ማለች። እንግዲህ ያው ሁላችንም እንደምናውቀው ህይወት ሳሮን ህይወትን እጅግ በጣም አሰቃይታታለች። ያም ማለት እንግዲህ በባሏችት እንዳደረገች ስታቅ ህይወት ይገባኛል አንቃ መግደልም ይገባታልንን እያለች የጥፋተኝነት ስሜት ይሰማትም ነበረ ህይወት ማለት ነው። ሳሮን እንግዲህ እጅግ በጣም ስታሰቃያት ስታንግብግባ ትኖራለች ህይወት ትቀጥላለችና እንግዲህ ህይወትም ያው በነ ሳሮን ቤት ደፋ ቀና እየተሰደበችም እየተመታችም እየተገለመጠችም እንግዲህ ብዙ ጊዜያቶችን አስቆጥራለች። የሚያሳዝነው ነገር እህትማማች መሆናቸውን ሲያውቁ ምን ይሆን የሚሻላቸው? እንዴት ሲሆን በምንስ አይን ይሆን የሚተያዩት በጣም ነው የሚያሳዝነው እናም እንግዲህ በዛ መሀል እየተጨቃጨቁ ዳዊት ይመጣና ልታባላቸው ነው እንዴ በማለት ሂሩትን እንግዲህ ህይወትን ብድግ አርጎጇን ገትቶ ወደ ሌላ ክላስ ይዟት ይውዳል ሳሮንም ወደ ሌላ ክላስ ትሄዳለች ሳሚ እኔ ታዲያ ምን አደረግኩኝ በማለት ኪቺን ይቀራል ማለች ነው እናም እንግዲህ አሁን ላይ ሚኪና ሂሩትም ተስፋ ቆርጠዋል ስራቸውን ተጠናቀው የሳሮንን የወንጀል ዶክመንቷን በሙሉ ስብስብ አድርገው እንግዲህ ህግ ዘንድ አድርሰዋል ማለት ነው። ሳሮን እንግዲህ በፖሊስ መያዝ ብቻኔ የቀራት ሁሉ ነገራቸውን አጠናቀው ጨርሰዋል። ሂሩት እንግዲህ እጅጉን በጣም በሚያሳዝን ሁኔታ የሰው መከፋት፣ ሰው ሲጨቆንና ሰው ሲበደል ማየት የማትፈልገው እንዲሁም ለህይወት እጅጉን በጣም ዋጋ ከፍላም እንግዲህ ተመልክተናል ማለት ነው። ልጇንም እንግዲህ በእሷ ኃይል እንዳገኘችም እንግዲህ ሳሚ ነግራት አለ ህይወት ማለት ነው ህይወት ግን ዳዊት አቅፎ ልጇን እንደሰጣት ነው የምታውቀው። ከዛ በስተጀርባ ያለውን ነገር ምንም አታውቅም። ሂሩት ግን ለህይወት እጅጉን በጣም ዋጋ ከፍላለች። እናም እንግዲህ የሂሩትን ስራ የተጋራው እንዲሁም ደግሞ ያጎቱን እንግዲህ ሞት ለመበቀል ወደ ሳሮን ቤት የመጣው ሚኪና ሂሩት እንግዲህ አንድ ላይ ሆነው ስራቸውን አጠናቀው ውጤታማ ሆነዋል ማለት ነው። በስተመጨረሻም ዳዊት እንግዲህ የሳሮን ህፃናቶችን እያገተች እንግዲህ እንደምትሸጥም ሲያውቅ እጅጉን በጣም አዝኖ እጅጉን በጣም ተጣልቷት በጣም በሚያሳዝን ሁኔታ እንግዲህ ቤቱ እንዳልነበረ ሆኗል እናም እንግዲህ ሳሮንም እንግዲህ በቃ ሂሩትን እንግዲህ ከሳሮን የሚፈልገው ሚኪ ከሳሮን የሚፈልገው ወረቀት ነበርና ቁምሳጥን ከፍታ ለማውጣት እና ለሚኪ ለመስጠት በምታደርግበት እጥረት እንግዲህ ሳሮን ነቅታባት ሂሩትንም እንግዲህ ጉሮሮዋን እንቃርጋት ነበረ ሚኪም እንግዲህ ይገባና ልታንቃት ያለችውን እጇን ያስለቅቅና እና አንቺ ነብሰ በላ በማለት እንግዲህ ልትከያት ነው እንዴ ብሎም እየሰደብከኝ እኮ ነው ታውቀሃል እንዴ ስትለው ከዚህም በላይ ይገባሻል አንቺ በማለትም ሂሩትን ይዞ ይወጣል ማለት ነው። የሚፈልገውንም ወደቀት አግኝቷል። እናም እንግዲህ በቃ እኔ ገዳይ መሆኔን አውቆብኛል ማለት ነው ሚኪ በማለት በጣም ደንግጣለች። ሳይቀድሞ ይልክተማቸው በማለት እንግዲህ ከሀገር ውጭ እንግዲህ መውጣትንና ማምለጥን እንግዲህ አቅዳለች ማለት ነው። ሳሮን በጣም በሚያሳዝን ሁኔታ እንግዲህ አሁን ላይ ደግሞ እንግዲህ ህወት ህይወት እንግዲህ ሚኪና ሂሩት ሲያወሩ ሂሩት እንግዲህ የነ ዳዊት እህት አለመሆናቸውን አውቃለች። እናም እንግዲህ እጅጉን በጣም ጥያቄን ፈጥሮባት ተመልክተናል ማለት ነው። እናም እንግዲህ ሂሩትን። ታዳ አንቺ የነ ዳዊት እህት ካልሆንሽ የነ ዳዊት እህት ማን ነች በማለትም ጠይቃታለች። ተሳስተሻል፣ አልሰማሽኝም በደንብ ስትልም ነበር። ጆሮዬን አምናለው አንቺና ሚኪ ስታወርኮን የሰማችሁ በማለትም እንግዲህ ህይወት ትጠይቃታለች። አንቺ ካልሆንሽ የነ ዳዊት እህት ማን ልትሆን ትችላለች በማለትም ጠይቃት፣ እንግዲህ አንቺ ነሽ ብላታለች። የአንቺና የዳዊት ፍቅር አይሆንም የምልሽም ለዛ ነው ብላታለች። ነገር ግን ህይወት እንግዲህ ሂሩት እየቀለደች መስሏት ከአእምሮዋ ማላገናዘበችውም ነገር ግን በአእምሮዋ ላይ የዲኤንኤ ምርመራ መቀየር ይችላሉ እያለችም ጥያቄ ፈጥሮባት ለዳዊትም ጠይቀዋለች። በእንደዛ እንዳለ እንግዲህ ክፍል ሀምሳ ሰባት ተጠናቋል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ማለት ነው እንግዲህ ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ የደውን ምልክቱን ደግሞ በማትቆር ቤተሰብ ሆኑ ስል በአክብሮት ጠይቃለሁ። ነባሮች እንግዲህ ሼርና ላይክ እያደረጋቸው አበረታቱኝ። ለዛሬ የነበረን ቆይታ ይህን ይመስል ነበረ። በቀጣይ ክፍል እስክንገናኝ ድረስ እንግዲህ ቸር ሰንብቱ እያልኩኝ እኔ ከወድሁ እሰናበታችኋለሁ። በቀጣይ በአዲስ ክፍል እንገናኝ። ባይ ባይ።